አይነበሲሮ አፍቃሪ ከሚለው ታሪክ ከክፍል ሰላሳ ሶስት የቀጠለ። አሁን ከቀኑ ስምንት ሰዓት ሆኗል። አይነበሲሮ አፍቃሪ ሱላይማን በሙሉ ብርሃን ታጅቦ እንደ ማንኛውም ሰው አይኖቹ ተመልሰው ወደ ውጭ ሊወጣ የሁለት ሰዓታት ቆይታ ብቻ ይቀረዋል። መልካም የሚባል የቤት ውስጥ ብርሃን ማየት የቻለ ቢሆንም የውጩን ፀሐይ ጨረር እና ከፍ ያሉ ብርሃኖች መመልከት እንዲችል ግን የቀሩትን ሁለት ሰዓታቶች በጥንቃቄ መጨረስ ይጠበቅበታል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች፣ ሰላም እንዴት ናችሁልኝ? እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋ ይሆን። ሱላይማን ሰዓታቱ ሞልተውለት እስኪወጣ ድረስ በጣም ጨንቆታል። ይንቀሳቀሳል፣ ይንጎራደዳል አካሉን እርምጃ ያለማመዳል። አጥንቱን ያነቃቃል። ብቻ ከዚህ ቤት ወጥቶ ከሰው ጋር ተገናኝቶ ወደ ታሪኩ እስኪመለስ በጣም ጨንኮታል። እማና መሪየም እንዲህም እንዲያም እያሉ ከሆቴሉ ደረሱ። መሪም አንችን ረስቶሻል የሚለው ነገር አልተፈታላትም። እማም ቢሆኑ ቆይ በኋላ አረጋግቼ እነግርሻለሁ ነገሩ እንዳሰቡ ነው አይደለም ብለው ሊያዘናጓት ሞክረዋል። ግን ወደ ሆቴሉ ስለደረሱና የሚጠብቋቸው ሰዎች ስላሉ ከዚህም በኋላ ግን ስለ ነገሩ መወያየት አልቻሉም። አባትና አባትና ይዘው አባቷና ይዘው የመጧቸው የስራ ባልደረባዋን ለኡማ ልታስተዋውቅ እንዲሁም ያዘጋጀችላቸውን የምሳ ግብዣ እሙን ልታደርግላቸው ወደ ሆቴሉ ገብተው ደረጃውን መውጣት ጀመሩ። ምስኪኑ አህመድና እናቱ አዲስ አበባ ደሳሳ ጎጆ ውስጥ ተቀምጠው የተጠበሰ በቀሉ እየበሉ ነው። እናቱ አህመድ አለማየቱና አለማስታወሱን ብዙ ውስጥ እንዳይጎዳ! ብዙ ውስጡ እንዳይጎዳ እየሞከሩ ነው። እኚህ እናት ጠዋት እየወጡ ስራ ፍለጋ ሲንቀዋለሉ ውለው ይመለሳሉ። ምንም አላገኙም። የያዙትን ከትንሹ አህመድ የተቀበሉትን ብርም እየጨረሱ ነው። በመጨረሻ ድንገት አንድ ሀሳብ ብቅ አለላቸው፣ እየበሉት ያሉትን በቀሎ ሲያስታውሉ እናቲቱ ለምን በቀሎ አልሸጥም? ሲሉ ጠየቁት። አህመድ ስለ በቀሎ ሽያጭ፣ ስለ አትራፊነቱ፣ ስለ ምድር ሂደት ምንም የሚያውቀው ነገር የለምና እኔ እንጃ፣ እርስዎ ጥሩ ያሉትን ሁሉ የማድረግ መብት አላችሁ አላቸው። እኚህ እናትም ለምንድን ነው እናቴ ብለህ እየጠራኸኝ አንተ የአንቱ የምትለኝ? አንቺ በለኝ እንጂ አሉት። አህመድም እሞክራለሁ፣ ለማድረግ እሞክራለሁ ግን በጣም ከባድ ነው አላቸው። ከከበደህ በመረጥከው ጥራኝ ሲሉ ፍቃድ ሰጡት። አህመድም አንቶታው እንዴት ተስማመው ነገራቸው። ከዚያም እንዲህ ሲል ጠየቀ። እናቴ እኔንስ እሺ ልጄ እያሉኝ ነው ልክነው ልጄ ከሚል ቃል የበለጠ እጅግ የተወደደ ጥሪ የለም። ግን ሰዎች ሲጠይቁኝና ድንገት ከሰዎች ጋር በቀላቀል በተለያየ የሕይወት አጋጣሚ መልስ መስጠት ስላለብኝ እኔ ኮ ስሜን አላውቀውም ለምን ስም አያወጡልኝም? አላቸው እናቲቱ እስኪ አሁን ልጄ እያሉ ይጠሩት ስለነበር ትንሽ ትንሹ አህመድ ደግሞ ወንድሜ ስለሚለው ከሌሎች ሰዎች ጋር ተገናኝቶ ስለማያውቅ ስም አልወጣለትም። አህመድ ስሙን ስለረሳ ረሳ ስም እንዲያወጡለት ጠየቃቸው። ያኔ እንደው ልጄ ይቅርታ እንደው ልጄ ይቅርታ አድርግልኝ ይህንን አላስተዋልኩም ነበር። ቆንጆ ስም ነው እንጂ የማወጣልህ። ትንሽ ደቂቃዎች ብቻ ስጠኝ፣ አስቤ አውጥቼና አውርጄ በጣም ቆንጆ የሚወደር ስም ነው የማወጣልህ። እንደውም ብዙ ማሰብ እኮ አይጠበቅብኝም ላንተ፣ ለልጅ ስም ለማውጣት ለምን እንደዚህ ብዬ አልጠራህም? አሉት። አህመድም አዲሱን ስሙን ለመስማት በጉጉት ጆሮውን ደገፍ አድርጎ ወደሳቸው አፍ አፉን ወረወረላቸው። ክፍል ሰላሳ አራት ኢምራንና ኢክራም የጫነው መኪና እነ ማሚ ጋር አደረሳቸው። ከማሚ ጋር ሲገናኙ ደስታቸው በቃላት መግለጽ ከሚችለው በላይ ነበር። ያዩትን ማመን ሁላ እስኪያቀታቸው ድረስ ነጻነታቸው ታውጆ አብረው ከዛ ቤት ያውም ጥይት ተደቅኖባቸው ከነበረው የሞት ሽኝት የሞት ሽረት ውስጥ ወጥተው በነጻነት መተንፈስ መቻላቸውን ማመን አልቻሉም። ማሚ በእነሱ ህይወት ላይ እጅግ ጥልቅ የሆነ ውለታ ውሏል። ከዛ ቤት ማስወጣቱና እነሱን ከሞት የመዳኛ ሰበብ ከመሆን ከመሆኑ በተጨማሪ የዚህን ያህል ገንዘብ እንዲኖራቸው ጭምር አደረገ። ውለታውን እንኳ ነግረው እንኳ መልሰው ቆጥረውም አይጨርሱትም። ታዲያ ማሚ እሱ የሚፈልገው ከዚህ በኋላ እነሱ በነጻነት መብረር እንዲችሉ ነው። ለትንሽ ጊዜያት ያህል ስለማንም ስለምንም ሳያስቡ አይኖቻቸው ላይ ባየው ፍቅር አማካኝነት እርስ በእርስ ተፈላልገው ለራሳቸው እንዲኖሩ ነው። አሁን እሱ እነሱን በሰላም ካስተናገደና የሚገባቸውን ካደረገ በኋላ በነጻነት ለመልቀቅ ነው ያቀደው። ማሚ ለነገ ጠዋት በረራ ስላለው ዛሬ ሲጫወቱ እራት ሲጫወቱ እራት ሲበሉ ሲገባበዙና የሆዴ ሆዳቸውን ሲያወሩ አመሹ። ኤምራን ከማሚ ጋር አብሮ ሆኑ። ጋሻ ክመል ከቤታቸው የሚፈልጉትን የተወሰኑ እቃዎች ይዘው መጥተዋል። በዛ አማካኝነት ነገ ጠዋት ሪፖርት ድረስ ሸኝተዋቸው የሚሰናበቷቸው ይሆናል። ሱሌይማን ከጨለመው ክፍል ሊወጣ ሰላሳ ደቂቃ ብቻ ቀርቶታል። አሁን ሰዓቱ ዘጠኝ ሰዓት ተኩል ሆኗል። ልክ አስር ሰዓት ሲል አርባ ስምንት ሰዓቱን ጨርሶ የሁለት ቀን ቆይታውን በድል አጠናቆ ይወጣል። ደቂቃው እያለቀ በመጣ ቁጥር የሱላይማን ጭንቀት ግን እየገዘፈ ሄደ። ማን ነኝ? ምንድነኝ? የሚለው ጥያቄው ከደቂቃው ወደ ደቂቃ ናላውን እያዞረው ጀመር ያዞረው ጀመር። በዚህ ሰዓት ነበር ዶክተር ያሬድ ድንገት ከተፍ ያለው። ዶክተር ያሬድ ወደ ሱለይማን ገብቶ ያለበትን የስነ ልቦና ጫና ስለተረዳ ሊያግዘው እንደሚችል ነገረው። ሱላይማንም ከምንም በላይ ስለ ትናንት ማንነት፣ ከዛ በኋላ ስለተፈጠሩ ነገሮች የሚያብራራለት ሰው ይፈልጋል። ዶክተር ያሬድ ደግሞ ሁሉን ታሪክ በጥናት መልክ ስላዘጋጀው ለዚህ ነገር እጅግ ተገቢ ነው። ቀሪዎቹን ሰላሳ ቀሪዎቹን ሰላሳ ደቂቃዎች አብሮት ሊቆይ ወስኖ ከወንበር ተቀመጠ። ሊያናግረውም ገባ። ዶክተር ያሬድ እሺ ሰዓትህን እየጨረስክ ነው። አሁን በትክክል ብርሃን ማየት ትችላለህ። እውነትም አይኖችህ ያምራሉ። እንዴት ተባለው ነህ? ለማንኛውም እስቲ ስለ ራስህ የምታውቀውን ነገር ንገረኝ አለው። ሱላይማንም እንዲህ ሲል መለሰ ምን ልንገር በቅድሚያ አንተ ማን እንደሆንክ ብታስተዋውቀኝና በነጻነት ባወራ ደስ ይለኛል አለው ዶክተር ያሬድም እኔ የስነ ልቦና ሐኪም ነኝ ዶክተር ያሬድ ይባላለሁ ላንተ ተቀጥሬ ነው የመጣሁት እስቲ ንገረኝ አለው ሱለይማንም እሺ እኔ አህመድ ይባላለሁ ስሜ አህመድ ነው ጥሩ የኑሮ ደረጃ ላይ ነበርኩ ነበር የነበርኩት። አደጋው ከመድረሱ በፊት በጣም የተሰናዳ የተስተካከለ ህይወት መንገድ ውስጥ ነበርኩ። እንዲያውም ትዳር ለመያዝ ሚስት አጭቼ የነበረበት ሁኔታ ነው የነበረው። ከዛ በኋላ ግን ድንገት ከየት መጣ ሳንለው አንድ መጥፎ ሰው በህይወታችን መጥቶ ተቀላቀለን። ውድና የተከበራችሁ የቻናሌ ቤተሰቦች እዚህ ድረስ አንብቤላችኋለሁ ክፍል ሰላሳ አራት በጣም ረዥም ነው። ቀጣዩን ክፍል ደግሞ ይዤላችሁ የምመጣ ይሆናል። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ለቤት አዲስ የሆናችሁ ሰብስክራይ ማድረጋችሁን አትርሱ። ነባሮችም ላይክ ሸር እያደረጋችሁ አበረታቱኝ። አስተካካኝ መትሉ ነገር ካለ አስተካከላለሁ፣ ነገሩኝ ማለት ነው። በጣም ረዥም ስለሆነ ለዛ ነው አጠራጠር የማደርገው እየተኮላተፍኩኝ ስለሆነ የማነበው ማለት ነው። ቤተሰብ እንግዲህ ከተመቻችሁና ከወደዳችሁት አበረታቱ የሸራ አድርጉልኝ። እወዳችሁና ፈቅዳችሁ ለምትከታተሉኝ እንዲሁም ሀሳብ አስተያየት ለምትሰጡኝ ላይክ ለምታደረጉኝ ሰብስክራይብ ለምታደረጉኝ እህት ወንድሞቼ ከልብ አድርጌ ነው የማመሰግነው። በሌላ በአዲስ ቪዲዮ እስከምንገናኝ በያላችሁበት አላህ ሰላም ያደርጋችሁ እያልኩኝ በዚሁ ልሰናበታችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።